የእውነት ግን አንተ በቤተክርስቲያን ካደግክና ዲያቆን ከነበርክ ኪሪዬ እና ኪሪያ የሚሉትን ቃላቶች እንደው ሳታውቃቸው ቀርቶ ነው ወይም ሁልጊዜ ቤተክርስቲያንን የመንቀፍ ሁልጊዜ ቤተክርስቲያንን የመስደብ እሱ ካልሆነ በስተቀር እንደው የእውነት ለመናገር ይህን ሳታውቀው ቀርቶ ነው እንደምትለው ዲያቆን ከነበርክ። እስኪ ለማንኛውም ቪዲዮ አይተነው። በነገራችን ላይ ክራይላይሶን ማለት ትርጉሙን ያውቃሉ እመቤቴ ሆይ ማሪኝ ማለት ነው። በጌታ በኢየሱስ ክርስቶስ የስቅለት ቀን ሌላውን ማመስገን ሌላውን ይቅር በሉኝ ብሎ መጸለይ መጽሐፍ ቅዱሳዊ ነው ብላችሁ ታምናላችሁን። የበሬን የበሬ ምስጋና ወሰደው ፈረሱ የሚባል ተረት አለ። ስለዛ ሀሳባችሁን እስቲ ኮመንት ላይ ጻፉልኝ። ምስጋና ለተሰቀለው ላዳንን ለክርስቶስ ብቻ ይሁን። ተባረኩ። እንደሰማችሁት ነው ኪሪያ ላይ ዞና ኪሪያ የሚሉትን ሁለት ቃላቶች እንግዲህ ኪሪያ ማለት እግዚአብሔር ማለት ነው አዎ ማለት መምህር በደንብ አብራርተው የተናገሩበት እሱ ቪዲዮ ያሳያችሁና፣ መጨረሻ ላይ ምለውን ነገር ላለው ማለት ነው። ኪራይ ላይሶን ማለት እመቤቴ ማሬ ማለት እንደሆነ ያውቁ ኑሯል። ሰላም የተወደዳችሁ ኦርቶዶክሳውያን እንኳን ለስሙነ ህማማት በሰላም አደረሳችሁ። እንግዲህ ስግደት ላይ በምንሰግድበት ጊዜ የምንጠቀመው ለየት ያለ ቃል አለ። ይህ ምንድነው? ኪራይ ላይሶን በማለት በተለምዶ የምንጠራው ነው። ኪራይ ላይሶን የሚለው የግሪክ ቃል ሲሆን ከሁለት ቃላቶች የተወሰደ ነው። ኪሪያ እና ላይሶን። ይህ ኪሪያ ማለት እግዝእትነ ወይም እመቤት ማለት ሲሆን፣ እኛ ግን ማለት ያለብን ኪሪዬ ኤሌይሶን ነው። ኪሪዬ ኤሌይሶን እንላለን። ኪሪዬ ማለት እግዚኦ ማለት ነው። ኪሪዬ ማለት እግዚኦ ማለት ነው። ኤሌይሶን ማለት ደግሞ ማረን አቤቱ ማረን ማለት ነው። ስለዚህ ጌታ ሆይ አቤቱ ማረን ወይም እግዚኦ አቤቱ ማረን ማለት ነው። ኪሪዬ ኤሌይሶን ስንል ማለት ነው። በተለምዶ ግን ኪሪያ ላይሶን ስንል እግዝእትነ እና ማረን አቤቱ ማረን የሚለው ይዋሃዳል። ስለዚህ በምንሰግድበት ጊዜ ክሪዬ ኤሌይሶን እያልን መስገድ አለብን። የተብራራ መልኩ አስቀምጠውታል መምህር። በጣም የገረመኝ ግን ያንን ቪዲዮ አንተ የሰራው ራሱ መምህር ከተናገሩት ላይ ወስደህ ነው። ከዚ ውጭ እንግዲህ አንድ ልጅ ቪዲዮ ሰርቶ ነበረ፣ ትክክል አይደለም እንደዚህ አይደለም ብሎ የሰራው ቪዲዮ ላይ የእሳቸውን የመጨረሻውን የመምህረን ቆርጠህ አውጥተህ ይሄው የእናንተ መምህር ራሱ እንዲህ ያሉ ነው ብለህ መስራት፣ ደግሞ በጣም የሚያሳፍረው ከሁሉም በላይ እሱ ነው። ምን ያክል ጥላቻ ነው ቤተክርስቲያን ያለ የእውነት በጣም ያሳፍራል። ይህንን ያክል ጥላቻ አድጌ ባታለሁ ክርስቶስን አውቄ ባታለሁ የምትላት ቤተክርስቲያን የዚህን ያህል በጽንፈኝነት ጥላቻ በጣም ያሳዝናል ነገሩ። የበጋሻው ደቀ መዝሙር ድሮክ አውቃለሁ። ስለዚህ ያን ያህል አነገር ነው። ግን ቤተክርስቲያን የዚህን ያህል በጥላቻ ለመሳደብ የምታደርገው ጥረት የእውነት እንደካን ሰው አንተ ነው ነው የሚበላህና ክርስቶስ አይነህን ያብራል። ይህንን ያክል ጥላቻ ምን ያደርግልሃል? መጥፎ ነገር አድርገንህ እንኳን ቤተክርስቲያን መጥፎ ነገር አድርጋህ እንኳን ቢሆን መጽሐፍ ቅዱስ ጠላታችሁን ውደዱ አ ነው የሚለው ምን ይህንን ያክል እንደዚህ አንተ ክርስቲያን እንደዚህ መጠለው ምንድን ነው የጳውሎስን ታሪክ አታውቀውም? ምንድን ነው አንብበው እስኪ መልካም መሆንን ስ ከጳውሎስ ለማለት በጣም ነው የሚያሳዝነው። ለማንኛውም ግን እግዚአብሔር መንገዱን ያሳይ። ብርሃን የሆነ ክርስቶስ ብርሃን የሆነ ነው ወይ ሌላ ምንም ብሎ ነገር የለም። ወደ ቀጣይ ቪዲዮ ደግሞ እንግዲህ የአንድ ሙስሊም ልጅ በጣም አመስግኖናል። ምን እንደሆነ እስኪ ላሳያችሁና አንዳንድ ነገር እንላለን። ኦርቶዶክሳውያን ትችላላችሁ። ይኸው አጨብጭበናል። ትችላላችሁ። አንደኛ አስቀፍድዳችኋል። በእምነታችሁ ላይ የሚመጣ ማንኛውም ሰው እንደዚህ፣ ጀግና ሆኑ በቃ ማንኛውንም እምነት ተከተሉ። ላኢክራሀ ፊዲን በዲን ላይ ማስገደድ የለም። የፈለገውን እምነት ይከተል። ነገር ግን ማንኛውም እምነት ሰላምን፣ መፈቃቀርን፣ መተባበርን እንጂ መጥፎ ነገር አያስከትልም። ሶ የፈለጋችሁን እምነት የያዙ። ነገር ግን በእምነታችሁ ላይ እንደዚህ ማን አባቱ ስለሆነ በእምነት ላይ ያላግጣል? በማንኛውም እምነት ላይ ሙድ የሚይዝ የሚያላግጥ ዲቤት ማድረግ በስርዓት ይችላል። ነገር ግን ከዛ ውጭ እንደዚህ እየተሳደበ ከእናንተ አልፎ እኛ ስንናደር ነበር። በእምነት ላይ ማንም እንደዚህ የተነሳ መፈንጨት አይችልም። ጀግና ናችሁ። በቃ ይልመድባችሁ። በማንኛውም እምነት ላይ አብረን ነው እንትን የምንለው። ማንኛውንም እምነት የሚነካ አብረን እንቃወማለን። ማንኛውንም እምነት እስልም። አንዳንድ የፕሮቴስታንት ተከታዮች ግን እነዚህ ሰዎች በታሰሩ ጊዜ እንዴት እንደዚህ ታደርጋላችሁ? ጠላታችሁን ውደዱ አድሉ የሚለው መጽሐፍ የሚቃወማችሁን ሰው እንዴት እንደዚህ ታደርጋላችሁ? አስተምራችሁ፣ መክራችሁ ከቻላችሁ መመለስ ነው እንጂ እነዚህ ሰዎች እኮ ከመመከር አልፈዋል። በቃ በጣም በቤተክርስቲያን ላይ እጅጉን በጣም የሚሳደሙ የትኛውም እንዱ ጽንፈኛ ካልሆነ በስተቀር ትክክል እያደረጉ እንዳሉ ነው። የትኛው እነሱ እንከተለዋለን የሚሉት የእነሱ ተመሳሳይ ተከታዮቻቸው እንኳን በዚህ ነገር ላይ አይስማሙ። ብዙዎቹ፣ አብዛኞቹ ቤተክርስቲያንን የሚነቅፉ እና ቤተክርስቲያንን በጣም ለመግፋት የሚሞክሩ ሰዎች ከቤተክርስቲያን የወጡ ሰዎች ናቸው። እያንዳንዱ የምጠራ ከነበጋሻው ከነድዝተው ነዘርፌን እያንዳንዱ ቤተክርስቲያን የሚተጁ ሰዎች አብልጠው በፊት ፕሮቴስታንት የነበሩ ሳይሆኑ ቤተክርስቲያን ውስጥ አድገው አስተምራ ለዚህ ያበቃቻቸው ሰዎች እጅጉን ቤተክርስቲያንን ለመጣል በጣም ብዙ ርቀት ይጓዛሉ እና እንግዲህ እሱም እንዳለው በቤተክርስቲያን ጉዳይ በየትኛውም በሃይማኖት ጉዳይ በጣም አፈንግጦ የዚህ ያህል ሃይማኖታዊ ነገሮችን የሚነቁ ሰዎችን በህግ ማስጠየቅ ትክክል ነው። ስለዚህ ይህን ያደረጋችሁም የቤተክርስቲያን የህግ ክፍል በጣም አድርገን እናመሰግናለን። ይህንን ውልልም ወደ ቀጣይ ቪዲዮ እንሄድ። በጣም የሚያዝናናኝ ቪዲዮ የሚለው ከውስጥ ያለው ድምፅ ግን በጣም አሪፍ ድምፅ ናት። ቢያቀምዞ አሪፍ ነበረ ብዬ አስባለሁ። ለማንኛውም ግን ለዚህ ቪዲዮ የሚሆን ምላሽ እኔ ምንም የምለው ነገር የለም። ለዚህ ቪዲዮ የሚሆን አንድ ምላሽ አለ፣ እሱም በቪዲዮ ነው ማዘኛችሁ። እውነት ወይስ ውሸት ኮመንት ላይ አስቀምጡት። ዛሬ ቪዲዮዎች እነዚህ ይመስላሉ። በባለፈው ቪዲዮ ላይ አንድ ሺህ ለመግባት ሶስት ሰዎች ይቀሩኛል ብዬ ነበር። ብዙ ሰው ሰብስክራይብ አድርጋችሁታል ይህን ቻናል። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሰዎች ይህን ቪዲዮ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ኮሜንት ማድረጋችሁን እንዳትረሱ። እዚህ ጋር ያመሰግናለሁ። መልካም ሳምንት፣ መልካም በዓል። አመሰግናለሁ።